ስለዚህ ህንፃ ታሪክ የሚያውቁ አንዳንድ ሰዎች ግንባታው ቶሎ አልቆ ለማየት እጅጉን ስለ መጓጓታቸው ሰማን። ምን አይነት ህንፃ ቢሆን ነው በማለት ጉዳዩን ለማወቅ ወደዚያው አቀናሁኝ። ከመስቀል አደባባይ ወደ ቦሌ ኤርፖርት ስትሄዱ በቀኝ በኩል ፍላሚንጎ አጠገብ ይገኛል። መረጃዎችን ሳሰባስብ ህንፃው ቀደም ሲል ለሸራተን ሆቴል ታስቦ በዓለም አቀፍ የጥራት ልክ መሠረት ይወጣለትና በመገንባት ላይ የሚገኝ ባለ 35 ተጨማሪ ወለል አፓርታማ ሆኖ አገኘሁት። የሚገርም ነው። ይህ ህንፃ ወደ ታች 3000 ካሬ ሜትር ላይ ያረፈ ሁለት ወለል የመኪና ማቆሚያ ቤዝመንት ያለው ሲሆን ከመሬት በላይ ደግሞ እስከ አምስተኛ ወለል ድረስ ጣራው የ5 ሜትር ከፍታ አለው። ዓለም አቀፍ የሸራተን ሆቴሎች ስታንዳርድ ነው። ሱቆቹና አገልግሎት ሰጪ ክፍሎቹ እንዲሁ ናቸው። ከሰባተኛ ጀምሮ እስከ 35ኛ ወለል ድረስ የእያንዳንዱ ክፍል ጣራ 3.75 ሜትር ከፍታ አለው። ይህን ለማረጋገጥ ለማረጋጋት በህንፃው ሰባተኛ ወለል ላይ ተገኝቼ ከጎን ያለውን ህንፃ ትይዩ ሲመለከት ያኛው ባለ 11 ወለል ሆኖ አገኘሁት። ይገርማል። ይሄ ሰባት የ11 እኩል ናቸው። በዚህ 3 ሜትር ከ75 የጣራ ከፍታ ስሌት ወደ ላይ 35 ወለሎችን ስንወጣ የሀገራችንን የሪል ስቴት ግንባታ በዱባይ ውስጥ ከምንመለከታቸው ሰማይ ጠቀስ አፓርታማዎች ጋር ትከሻ ለትከሻ ያለካከዋል ማለት ነው። ስምንት ሊፍቶችና በሁለት በኩል ሰፋፊ ደረጃዎች ያሉት ይህ የመኖሪያ አፓርታማ ሲጠናቀቅ ማንም ሰው ክፍሎቹ ውስጥ ዘመዳለኝ ብሎ ዘው ማለት አይችልም። ኢንተርኮም መጠቀም ግድ ይለዋል። የባለቤቱን ፈቃድ ማለት ነው። ከ35ኛው ወለል በላይ እያንዳንዳቸው 380 ካሬ ሜትር ስፋት ያላቸው ትላልቅ የቅንጦት ቤቶች ይገነባሉ። በሁለት ዓመት ተኩል ጊዜ ውስጥ ተጠናቆ ነዋሪዎች ይገቡበታል የተባለው ይህ ሰማይ ጠቀስ አፓርታማ እስኪያልቅ ለማየት መጓጓታቸው ልክ ነው ብዬ ቀድሞውኑ መረጃውን የሰጡኝ ሰዎች ስጠይቅ በአዲስ አበባ መሃል ከተማ ለትራንስፖርት ምቹ በሆነ ቦታ ላይ ሁሉንም አገልግሎት አሟልቶ በሚገነባው በዚህ ሰማይ ጠቀስ አፓርትመንት ውስጥ ቀሪ ዘመንን መኖር ዓለም ላይ ሆኖ ገነት ውስጥ እንደ መኖር ነው የሚቆጠረው አሉኝና የባስ አስገረሙኝ። እኔም አልቆ እስከማየውና ቀጣዩን ዘገባ እስከምሰራ በመጓጓት በሉ ዓለማችሁን ገነት ያደርግላችሁ ብዬ ተለየኋቸው። እውነትም አለም ገነት ሪል ስቴት። በነገራችን ላይ ስለዚህ አፓርታማ ተጨማሪ መረጃ የምትፈልጉ በ0911 61 0962 ደውላችሁ ማነጋገርና ሄዳችሁ ማየት ትችላላችሁ። ወይኔ ወይኔ የማዬ ቀስ በቀስ በቀስ ቆይ፣ በዚህ ጋ ላይ ወይኔ ጉዴ፣ እዚህ ጋር ባይ አያቴ ቤት ድሮ ድሮ የአያቴ ቤት ነው፣ እንዲቆሙ ቀርቷል። ያ በያ አባት ቤት ማለት ነው። ይሄ እንዳለ ከጓሮ ያለው ይማ የፋሚሊ ቤት ነው። በዚህ ጠቅላላ ያለው የእሱ ፋሚሊ ቤት ግን እኔ ብዙም አይታየም። የኛ ደግሞ የዚህ ቅንደበርበሬው ስር ያለው የታየ ከሆነ አታይ፣ ሰው ብቻ ነው ነገራችን ላይ ሳይ፣ ይሄ እዚህ ጋር እንደበርበሬ ስር ያለው ይሄ እኛ ቤት ነው እና ፋዘር ማለት ነው።

ሽሽማ አይሽ ሽንኩርት ምንድን ነበር የሚባለው? ባሮ ነው የሚባለው። ባሮ ይባላል ማለት ነው በድሮ ጊዜ። አሁን እንግዲህ ስሙን ቀይሮ እንደሆነ አላቅም። ባሮ ይባላል። አይሽ እንግዲህ ምንም አልቀረሽ እኮ እንደ ዛፍ ዛፉ ራስ ራሱ አልቀረሽም። ያው ልሽ መተሽ እዚህ ቲክቶከር ብትወኝ በጣም አሪፍ ነበር። እዚህ ጋር የሚገርምሽ ነገር በጣም አሪፍ ሳር ነበር ድሮ። መንገዱ ትልቅ መንገድ ነበር፣ አሁን ተዘጋግቷል። እሺ በጎች አሉ፣ ልጅ አለ። እዛ ጋ ሰዎች አሉ ምናልባት ካሜራውን ሳይ ስለሚደነግጡ ልዝጋው።

ባረንጓዴው ሚጫሽ ቀዩ ሰንደቅ ዓላማ ጥራትሽን ጠላትሽን እግሬ ስር ካላሳየኝማ አዳምጠኝ ወንድሜን አባቴ አዳምጠኝ ወንድሜ፣ ወንድሜን አዳምጠኝ አጐቴ፣ እይልኝ እናቴ፣ ስሚልኝ እህቴ በተወለድኩበት ባደግኩበት ሀገር ባያት ቅድመ ርስቴ ከእሶይ ጎረቤቴ። ታዲያ እንዴት አድርጌ ይህን ሰው ላስረዳው? ማነቂያው ፈነዳ በሮቹ ተገደው